ውጊያ እዚያ እናንተ በባህር ዳር አየር ማረፊያ ዙሪያ ፋኖ እየሞርተር ድብደባ እየፈጸመ መሆኑ ተነገረ። በትናንትና ዕለት የመንግስት ኃይል በድሮን በዚሁ በባህር ዳር አየር ማረፊያ ዙሪያ ጥቃት መፈጸሙን ተከትሎ ንጹሐን ሲገደሉ የፋኑ ኃይሎችም ለዚህ የአጸፋ እርምጃ በሚል የሞርትር ድብደባ ወደ ባህር ዳር አየር ማረፊያ ዙሪያ እየወረወሩ ስለመሆናቸው ተነግሯል። በባህር ዳር አየር ማረፊያ ከፍተኛ ውጥረት መንገሱን የተነገረው መረጃውን ከስሩ በስፋት ወደ እናንተ አደርሳለሁ። ይህ የጎጃም ጀግኖች ፓትሮል ማድረኩ ትናንትና በነበረው የጎጃም ጀግኖች ፓትሮል መማረካቸው ሲነገርም በርካታ የአድማ ብተናና የሚሊሻ አባላት ደግሞ ከጥቅም ውጭ ሆኗል ተብሏል። እንዲሁም በርካታ የነፍሶ ከፍና ቡድን መሳሪያ በጀግኖቹ የፋኖ ኃይሎች እጅ ስር መግባቱን የተነገረው መረጃውን ከስፍራው ወደ እናንተ ደርሳለሁ። ይህ መንግስት ኃይል ከውርጌሳ ወደ ሌሎች አቅጣጫዎች መንቀሳቀሱን ተከትሎ ትናንትና የነበረው ውጊያ ዛሬ ማለዳም የቀጠለ ሲሆን አሁን ላይ ውጊያ ጋፕ ቢልም በርካታ የመንግስት ኃይሎች ላይ ግን ጉዳት ስለመድረሱ ተሰምተዋል። መረጃውን ታደምጣላችሁ። የመንግስት የጸጥታ ኃይሎች በትናንትናው እለት በተለያዩ ቦታዎች ላይ የደፈጣ ጥቃትን አስተናገዱ። በደቡብ ጎንደር ሊቦ ከምከም ወረዳን ጨምሮ በሸዋ መራቤቴ የደፈጣ ጥቃት ተፈጽሟል። በዚህ መመጠን ሰፊ ጉዳት በመንግስት ኃይሎች ላይ መድረሱን የተነገረው ታደምጡታላችሁ። ጤና ይስጠልኝ። ይህ አዶኒኒውስ ነው። አዶኒኒውስ የእናንተ ቀዳሚ ምርጫ እንዲሆን አሁንም በየእለቱና በየሰዓቱ የተመራረጡ ሀቀኛ መረጃዎችን በፍጥነት እንደርሳለን ። ስለሆነም የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን የዚህ ሚዲያ ቋሚ ቤተሰብ እንድትሆኑ እንጠይቃለን። ከዶኒ ኒውስ ጋር አብራችሁን ቆዩ። ዛሬ መስከረም ዘጠኝ ቀን የማለዳ መረጃዎችን እንደሚከተሉ አቀርባለሁ። አብረንን ቆይ። በአማራ ክልል የቀጠለው መጠነ ሰፊ ውጊያ ዛሬም እንደቀጠለ ነው። ይህ መንግስት የጸጥታ ኃይሎች ባሳለፍነው ወር መስከረም ላይ የፋኖ ኃይሎች በተለይም የሚኒሊክ እዝም ዘመቻ አደም አሊ በሚል በጀመረው ዘመቻ ሰሜን ምስራቅ እዝን አብዛኛው ኃይሉን ማፈራረስ በመቻሉ በዚህ የተደናገጠው የመንግስት ኃይል አሁን በአማራ ክልል መጠን ሰፊ ዘመቻ እያደረገ ይገኛል። እስከ ጥቅምት 30 ፋኖን ደምስሽ፣ የቀጣይ ከኤርትራ ጋር ወጋሉ በሚል ያቀደው የመንግስት ኃይል በርካታ ድሮኖችን ከበርካታ መድፎችና ታንኮች እንዲሁም ዙ 23 ቢኤም ሮኬትን ጨምሮ የእግረኛና የኮማንዶ ሰራዊት ማሰልፎ የፋኖን ሀይል መፈናፈኛ በማሳጣት በከበባና በሽምቅ ውጊያ ለመደምሰስ እየጣረ ይገኛል። በወሎ ግንባር ሶስት ድሮኖች፣ በጎጃም ግንባር አምስት ድሮኖች፣ በጎንደር ግንባር ድሮኖች በሸዋ ግንባር ሁለት ድሮኖች ተሰማርተው በፋኖ ኃይሎች ላይ አሰሳናም እንዲሁም ደግሞ የተጣራ መረጃ ሲገኝ ጥቃት ለመፈጸም በተጠንቀቅ ላይ እንደሚገኙ ታውቋልም። ትናንትናና ከትናንትና በስቲያ ብቻ ከሃያ አንድ ጊዜ በላይ የድሮን ድብደባ በጎጃምና በወሎ ምድር የተፈጸመ ቢሆንም በፋኖ አባላት ላይ ግን ጉዳት እንዳላደረሰ ነው እየተነገረው። በተለይም በትናንትናው ዕለትም በባህርዳር ዙሪያና በእንጅባራ ዙሪያ የድሮን ጥቃቶች ተፈጽመዋል። በ በእንጅባራ ዙሪያ ሀሙሴት በምትባል ቀበሌ ላይ በአንድ ጠላ ቤት ላይ በተፈጸመ የድሮን ጥቃት በርካታ ንጹሃን ዜጎች ስለመገደላቸው ሲነገር፣ በባህር ዳር ዙሪያ ከኤርፖርቱ በጣም በቅርብ ርቀት ላይ በምትገኘው ሀገረ ማርያም ቀበሌ ላይ በተፈጸመ የድሮን ጥቃት አንዲት የህፃን ልጅ እናት መገደሏ ተነግሯል። የፋኖ ኃይሎች በዚህ ተበሳሽተው አሁን ወደ ባህር ዳር አየር ማረፊያ ዙሪያ የሞርተር ጥቃት እየሰነዘሩ ስለመሆናቸው ተነግሯል። በዚህም በረራ ሊቋረጥ እንደሚችል እየተነገረ ሲሆን አሁን በዚህ ሰዓት ቀይ ቦኔት የለበሱ የእግረኛ ኮማንዶ አባላት ከባህር ዳር አየር ማረፊያ ወደ አንዳንሳና ሀገረ ማርያም ወደሚባለው ቀበሌ አቅጣጫ መንቀሳቀሳቸው ነው እየተነገረው። በዚህም በባህር ዳር አየር ማረፊያ ዙሪያ ያልተጠበቀ ከባድ ውጊያ ሊቀሰቀስ እንደሚችል ነው እየተነገረ የሚገኘው። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለ በወሎ ቀጠና እየተደረገ ባለው ውጊያ ከወርጌሳ ተነስቶ ወደ ተለያዩ ቀጠናዎች የተንቀሳቀሰው የመንግስት ኃይል በተፈጸመበት ድንገተኛ ጥቃት በርካታ ኃይሉ ሙትና ቁስለኛ ሆነ። በትናንትና ሁለት በአራት ጀኔራል መድፎች በሁለት ድሮን የታገዘ እግረኛ ኮማንዶና የምድር እግረኛ ሰራዊት እየገባበት ትናንቱ ከባድ የጨበጣ ውጊያ በፋኖ ኃይሎች ድል አድራጊነት በመጠናቀቁ የመንግስት ኃይል ከ28 በላይ የሚሆኑት ተገድለውበት ከ20 በላይ የሚሆኑት ተማርከውበትም ወደኋላ አፈግፍጎ ነበር። አሁን ከመርሳ ዙ 23ን የያዘም የ11ኛው እዝ ወታደራዊ ኃይሎች ወደዚህ ስፍራ ተንቀሳቅሰው ዛሬ ላይም ከፍተኛ የሆነ ውጥረት ስለ መንገሱ ነው እየተነገረው። ወደ ጎጃ መረጃዎቻችን ስንመለስ በአዊዞን ግምጃ ቤት ከተማን የፋኖ ኃይሎች ዳግም ተቆጣጠሩ። በትናንት ሁለት የፋኑ አባላት በፈጸሙት ድንገተኛ ጥቃት በሚሊሻና ባድማ ብተና ከፍተኛ ጉዳት እየደረሰ ሲሆን አንድ ወታደራዊ ፓትሮልን ጨምሮ በርካታ የነፍስ ወከፍና የቡድን መሳሪያዎችም በፋኑ እጅ ስር ስለመግባታቸው ለማረጋገጽ ተችሏል። በሌላ በኩል በደቡብ ጎንደር ሊቦ ከምከም ወረዳ ትናንትና በተፈጸመ የደፈጣ ጥቃት ከስድስት በላይ የመንግስት ወታደሮች ሲገደሉ፣ በርካቶች ቆሰሉ። የደፈጣ ጥቃቱ የተፈጸመው በአንድ ወታደራዊ ፓትሮል ሲሆን ወታደራዊ ፓትሮሉ በእንቅስቃሴ ላይ ያለ በተባለው እየፋኑ ጸረ ተሽከርካሪ መሳሪያ ተመቶ ነው ጉዳት የደረሰው። ይሁን እንዲህ እንዳለ በሸዋ መራ ቤት የቀጠናም እንዲሁ በተፈጸመ የደፈጣ ጥቃት ቁጥራቸው በሁሉ ያልታወቁ መንግስት ወታደሮች ሙት እና ቁስለኛ ሆነዋል። አገዛዙ በሀገሪቱ ላይ ያለውን አስራ አንዱንም እዝ ወደ አማራ ክልል በገፊ አስገባ ሲሆን የኦሮሚያ ልዩ ሀይልም በአንዳንድ የወሉ አካባቢዎች ላይ ስለ መሰማራቱ መረጃዎች እየወጡ ነው። እሱን መረጃ አጣርቼ ዳግም መመለሳለሁ። አድማጭ ቤተሰቦቼ በሌላ መረጃ እስከምንገናኝ ድረስ ሰላም ሁኑ።